ኤልያስ ሆይ እዚህ ምን ትሰራለህ? በጣም ነው ተቻለ ማለት ለመሞት ነው የሄደው እኮ እና ለመሞት የሄደን ሰው ነው እየቀሰቀሰ መላክም የሚያበላው እንደዛ ነው። ዛሬ አንድ ፕሮግራም ተካፍዬ በቃ ጌታ ነተዋለሁ፣ መረረኝ፣ እታለቃለሁ፣ ምናምን እየቀሰቀሰ ነው የሚያበላው። እና ፉዱ ወይ ፉዱ ይሄ እዛ ጋር ኤልያስ የበላው ምግብ እንትን አይደለም አደለም ይሄ አማርኛው እንጎቻ ምናምን እንደሚለው እንጎቻ አይደለም። ምክንያቱም እንደውም እኔ በሌላ ትርጉም አንድ ጊዜ እነግራችኋለሁ። ምንድን ነው በድንጋይ የተጠበሰ በድንጋይ ፍም የበሰለ ቂጣ በላው ይላል። እንግዲህ የነበረበት ምድረ በዳ መላኩ ሊጥ ይዞ ነው የመጣው። ምድረበዳው ብቻ ዳቦ ይጠብሳል እዛ ውስጥ ሆኖ አልሞ ተምሶ እና እየተኛ ይቀሰቀሳል፣ ይበላል። እየተኛ ይቀሰቀሳል፣ ይበላል። እንደውም እረፍት ሆነለት። ከዛ በምግቡ ኃይል አርባ ቀንና እና አርባ ሌሊት ሄደ። ፉል ታንክ ያለው ሲኖትራ ከአርባ ቀን አይሄድም። ምን አይነት የምግብ ኃይል ነው? ስለዚህ ስፒሪቹዋል የሆነ ዝም ብሎ ምግብ አይደለም። እፉ ጠገብኩ ብቻ አይደለም። አርባ ቀንና አርባ ሌሊት ያለ እንቅልፍ ምድረ በዳን የሚያስጥስ ፉድ ነው የበላን፣ ስፒሪቹዋል ፉድ ነው። እና በጣም የገረመኝ የገረመኝ እዚህ ምን ትሰራለህ? ያለው ኤልዛቤል ልትገለኝ ነው አለ። ኤልዛቤልን የምትገለው አንተ ነህ እኮ ነው። አንተ ለካ ስፍራ ላይ ከተቀመጥክ ኤልዛቤልን ከስፍራዋ ማንሳት ትችላለ። እርግጠኛ እግዚአብሔርን የላከልን ይህን ድምፅ ተበርክከ የምትነቅለው ሰዋል ሰው እኮ ነው የምልህ። የሆነ በርህን የዘጋብህን ሰውዬ ታነሳዋልህ። ልተንብበት ፖስት ያወራሁ ወሬ ላይ ከፋያ ይሄን ሳምንት ጤ ያስቀኛል። ደጋሚና ጠንቋይ ሲነቅል ይገረማል። ስልጣኑ ግን ያንተ ነበር። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታል። ቀጥሎ እንዲህ ነው የሚለው ምንድን ነው የሚለው ይሄ የእግዚአብሔር ባሪያዎች እርስ ነው፣ this is my portion፣ የእኔ እድል ፈንታ ነው። ስለዚህ የሆነ ቦታ እንዳትገቢ የዘጋውን አንስቸዋል። ካላባላ ይሄ ቸርች እንዲዘጋ የሚተጋው እግዚአብሔር ዛሬ የሆነ ነገሩን ዘጋው። ሻባ ካፋኒያና መከባባ እድል ፈንታችሁን ያነቀው እጁ ተሰበረ። ተባራ ጋባ ብራደከደከዲ ገባራ ላፊዲያ ባካፋንያ ፕሮፌት እግርን የያዙ ሰዎች እንዳትራመድ እግርን የያዙ ሰዎች ሰባያ

ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ልጅ የሚያስጠልቅባት መጣብኝ። ይው ልጆችሽን ሊበላ የተላከ እባብ ገድ ያልኩት። ከዚህ በኋላ እችኛዋን ልጅሽን አይበላብሽም። እሷ ታማለች። አሁን ለዚህ ስናገር ውሰዱ። ልጅ የሚበላ እባብ ገድያለሁ፣ ገድያዋለሁ ከዚህ በኋላ ሞት በቤትሽ አይገባም። ጤንነት ላኩኝ። እዚህ ቤት ሀረር መረ ላ ዳማ የመጣ ናቤት ተይዞብኛል በብዙ ነገር። በቃ ተለቀቀ ዛሬ ሰላም ነው። የተያዘ ገንዘብ አስለቅቃልኝ ጌታ አለ። የተያዘ ገንዘብ በኢየሱስም አስለቀኩልን። ተለቀቀልህ። ለፊት ያስ እግዚአብሔር እንደዚያ አለ። አትረፈርፋለህ። አሜን። ከዚህ በኋላ እጥረት በቃ አለ። አሜን። ይሄ የመጨረሻው ነው አለ። ግድቡ ፈረሳል። አሜን። ለማል ቀጥል። ገንዘባቹ ላይ ያለ ገደብ ሰበርኩ። ሀብት ላይ ያለ ገደብ ሰበርኩ። አሜን። ሊፈንታኒያማስ ክራቲከ ማቱባ አሚኪፓካፎኒያ ራፋ ደማሳ እግዚአብሔር ከሽሚያ ወጣሻል ተሻተሻትበይም ከዚህ በኋላ ከዚህ በኋላ ሳይወስዱብኝ ሳይወስዱብኝ ከዚህ በኋላ ለእንጌት አድል ፈንታሽ ደብል ነው። ከዚህ በኋላ ሽማ የሆነ አድርገው ሰደው ትኖር አለ። ኤልያስን የመለሰ ወደ ፖዚሽን ያስቀመጠ ቀባታ የተለቀቀው። ከዛ ዛሬ ከዚህ ቤት እዩ ይነሳል። እዩ ማለት የሆነ ፖዚሽን ላይ የሚቀመጡ ሰዎች ስልጣን የሚሰጣቸው ሰዎች አሉ። አዛሄል ይነሳል። ቅባት ደግሞ እንደ ኤልሳ የሚወድቅባቸው ሰዎች፣ እኔ ላይ ያለ ደብል የሚያገኛቸው አገልጋዮች ልናገርባችሁ፣ ይሄ ምድር እኔን ከሰማኝ አስር እጥፍ ይስማችሁ። ለእኔ ከተሸነፈልኝ አስር እጥፍ ይሸነፍላል። ይሄ ምድር እኔን እንደተቀበለኝ አስር ጊዜ ይቀበላል። ከፋን ያሳ እኔን ሰምታችሁኛል። አረን ብለጡ እኔን አሜን ብላችሁኛል። አረን ከኔ ብለጡ ከኔ የሚበልጥ አዳራሽ ስሩ። ዝናችሁ ከኔ በላይ ይውጣ። ሰው የመጣ ገንዘብ ሲሰጠኝ አይታችኋል። አረ አስር እጥፍ ይስጣችሁ። ብዙ ሰው ጭንቅላት ላይ ክራውን የሚያስቀምጥ እንጅላል ሹመት ነው ይለኛል ጌታ። ከዱከም የመጣችሁ ተነሱ፣ ቀይ ለብሳችሁ ኑ ናመ አናኪያቶሳኪያ ዳላበው ረፊንታ መአናከማይ ኮቴኬሊያባ ባባካፋን ከባሶኮ ትላራድያንቴሳካራቦ ራድያንታ በዘሮችሽ መካከል አልሳኑ የጎጠ በዘሮችሽ መካከል ሲቀባበል ፈራጅ የነበረ መንፈስ አለ። ዘሩ ውስጥ አንድ ሰው ላይ ተቀመጠ። አሁን ፖዚሽን ስትቀያየሩ አየሩ እግዚአብሔር አንቺን ፈራጅ አረኩሻል። አንቺን አረኩሻል፣ እንድትነቂ እንድትተቂ፣ እንድታፈርሺ፣ እንድትገነቢ ሾምኩሻል። ይሁን አለ። ከየመጣችሁት ከዱከም ነው መጣል። እንዴት መጣችሁ? ዛሬ አንዳንድ ለብሳችሁ ፈለግ በቃ እዚህ መምጣት ተቀጣጥረኝ እዚህ መምጣት እዚህ አንድ ግሩፕ ነው ባይዘው፣ አንድ ቸርች ነው የምናመልኩ። የት ነው የምታመልኩት? ፓሪስ ቸርች። እሺ፣ አንተ ነህ ሊደሩ አህ እኔ ዛሬ ደግሞ ቅባት የምትቀበሉ በት ቀን የስ ሃሌሉያ። አሜን። ማንትል ይውድቅባችኋል። አሜን። መጎናጸፊያ ይውድቅባችኋል። አሜን። የነቢያት መንፈስ

ልዩ ኃይል ወሰዱ፣ ወሰዱ። ተርበው የመጡትን ቅባት ወሰዱት። ተርበው የመጡትን ቅባት ወሰዱት። ጃቫና ካማታ ዘካቲቫታካ ሊቫራ ዳጋማታ ኢያሱ ግን በድንኳኑ ደጃስ ይቀመጥ ነበር። አይሄድም ነበረ። ከድንኳኑ ወደ ከተማቸው ወርቅ አይደለም ገንዘብ አይደለም። ህልውና ይዘው ገቡ። ያውለ ንዕማን ተፈውሶ አይደለም ብሄደው፣ ይሄን የእስራኤልን አምላክ ላምልከው፣ እዛ ነው ያለ። ፈውስ ብቻ ሂሊንግ ብቻ ይሻል ይዳል። እኛ አገር የለም፣ ይህ አምላክ አለ፣ ልጥረው አለ ይሄን አምላክ ይሄንን ቅባት እዚህ ቤት የመጣውን ቅባት ውሰዱት። ይሁን አለ ተባረ